ዚዛኔ በጣም ሞዲሽ ማከብር ሽህቴነሽ፣ ግን በሁለት ቀን ውስጥ ነው፣ ምናምን አራት አምስት ቪዲዮ ተቅሪበን ሰርተሻል። የውሸት ሁሉም ነገር ውሸት። ለምን ለምን በሞተ ልጅ ላይ እንዴት እንደዛ ታደርጊያለሽ? አንድ ደግሞ ፈንዲሻ ነው ምናምን የምትባላል እሷ የበፊት ቪዋን እያየሁት ሁለት መቶ መቶ ምናምን ነበር ያሉ። ከዛም በኋላ ግን ከአስር ሺህ በላይ ነው ቪዋ ሰው የሚያየው፣ የውሸት ፖለቲካ ሰው የሚያየው፣ የውሸት ቦታ ለምንድነው በሰው አዘል ላይ በሰው ቁስል ላይ ለምንድነው እናንተ እየገባችሁ የውሸት ኢንፎርሜሽን እያቀረባችሁ ለህዝቡ ወንድሙ ገደለው ያጎቱ ልጅ ገደለው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የኤስአር ፋሚሊ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እንዴት ደህናነን አልহামዱሊላህ ሰላም ነን ደህና ነን አለን ተጠፋፍተናል እንግዲህ ዛሬ ደግሞ ብቻ ይል የመጣሁት ማለት ነው እናንዴ እናችሁ ሊ ሀባይ ቢ ደህና ናችሁ? ሁሉ ሰላም ነው ወይ? ሙቀት እንዴት ይዟችኋል? ስራስ እንዴት ነው? አልሐምዱሊላህ እኛ ደህና ነን። ሳምንታችሁ እንዴት ነው? ቀናችሁ፣ ውሏችሁ እንዴት እየከረማችሁ ነው? አልሐምዱሊላህ እኛ በጣም ሰላም ነን። እናንዴ እናችሁ ከሚዲያ ላይ ያው ሰሞኑ ጠፋፍተን ነበር፣ አሁን መተናል። ዛሬ ብቻ የመጥቻለሁኝ እንደኔ ታዝባችሁ ወይም ደግሞ ሚዲያ ላይ ወጣችሁ! ግን አስጠልቷችሁ የሆነ ወደኋላ የምትቀሩበት ነገር ደግሞ አለ አይደል? በቃ የሆነ ህይወት በጣም የሚያስጠላበት አለ አይደል? ዛሬ የመጣሁበት እንኳ በጣም ብዙ ትዝብቶች አሉኝ። ያኔ ምንድን ነው እዚህ ጋር በጦርነቱ ግማሹ በያለበት ሀገር ይተረማመሳል፣ ህዝብ ይባክናል፣ በሀገራችንም ሆነ በውጭ በዚህ ጋ ደግሞ በዱባይ ደላሎች እንቧጨቃለን፣ እንባላለን። በዚህ ጋ ደግሞ ወጣቱ ይሞታል ምናምን ከዛ ደግሞ በቃ በእንደዚህ አይነት በእንደዚህ አይነት ነገር ወላ የሀቂቃ ሚዲያው በጣም አስጣላኝ ማለት ነው። እና በመጀመሪያ የቴዲ ሞት በጣም ነው ወላይ የደነገኩት። እኔ በአካል የማውቀው ከጎን የተለየኝ ያክል ሀቂቃ የተሰማኝ ማለት ነው። ብሬክስ ሀበሻው መስዬ አላህ የሶብራችሁ ዜድ አላህ ሶብሩን ይስጣችሁ። ለእናቱ ለቤተሰቡ ሶብሩን ይስጣቸው፣ አላህ ጥንካሬ ይስጣቸው። ወጣቱ ልጅ በጊዜ አረፈዱ ማለት በቃ ቀጩት ማለት ነው። ብዙ ዓላማ ያለው ልጅ ታንዳይ ድብረት ጊዜ ተመላልሶ እኔም አውቀዬ ዛሬ እንኪን ዘጠኝ ዓመት ሚዲያ ሳቅ አውቀዋለሁ ልጁን ማለት ነው። ብሬክስንም እሱንም አንድ ላይ ነው ያወቅኳቸው፣ እና በጣም ጨዋ በጣም ጥሩ ሃይማኖት አይነካም፣ ብሔር አይነካም፣ ከምንም የለበትም ልጁ ሀቂቃም ማለት ነው። እንደሱ አጀማመር እንደሱ ሚዲያ አወጣጥ በጊዜ እንደሱ እንደ በፊቱ አፈማመስ እሱ ብልጥ ቢሆንና ልጁ የምር የሆነ ውስጥ ላይ እንትን ነገር ቢኖረው እስካሁን ብዙ ደረጃ ይደርስ ነበር። ተመልሶም በባህር አይመጣም ነበር። በቃ ብዙ ብዙ ነገሮች ማድረግ የሚችል ልጅ ነበር ልጁ ማለት ነው። ግን ከሚዲያ ራሱ ርቆ ነው ያለው ልጁ እሱ አምስቱም ሆነ እንትና ሚስቱም ዜድም ሆነች እሱ ከሚዲያ ርቀው የሆነ ሰዓት ላይ እንደውም ቪዲዮዋቸውን እያየው ቪዲዮ ለመግባት በጣም ተሽኮር መማ ነበር፣ ማለት ነው። እና ደግሞ ሰሞኑ እያየ ነው ነበር እየለቀቀ ደግሞ እንትን ላይ ምንድን ነው ፌስቡክ ላይ ጓደኛ ነው እሷም፣ እሱም፣ ብሬክስም ሁላቸውም ደግሞ ማታ ላይ የሆነ ቪዲዮ ጠብቁ ብሎ ሁሉ ጽፎ ነበር። እና በአጭር ነው የቀጩት ልጁ። በጣም ጨዋ ልጅ ነበረ፣ እንደ ሌሎቹ ብልጡር ነው በሆን እስከዛሬ ይጠቀም ነበር፣ ከሀገሩም ተመልሶ አይመጣም ነበረ። በቃ ብዙ ነገር እኔ በጣም ነው ያዘንኩት። ሀቂቃ ብሬክስ አላህ ሶብር ይስጥህ። ወንድምህን ጓደኛህን ነው ያጣኸው። አላህ ሶብር ይስጣ ለእናቱ እናቱ አላህ ሶብር ይስጣ ታቂቃ ይሄን የመሰለ ልጅ በዚህ እድሜው ለቤቱ አንድ የሆነ እህቶቹን እናቱን የሚረዳ ብቸኛ የቤቱ ልጅ በሰው ሀገር ሲቀር በጣም ነው የሚያሳዝነው። ወንድሞቻችን እንደበግ እየታረዱ እስከ መቼ ድረስ እንደሆነ አላቅም። እስከ እንደ በግ እየታረድን በቃ በጣም ነው የሚያሳፍረው። አገራችን ላይም ሞት ነው፣ ሰው ሀገር ላይም ግድያ ነው። ልንሰራ መተን ባህር አቋርጠን ከአሳ አፍ ከአሳ ነባሪ አፍ አምልጠን መተን ዮም ሁሉ ተራራና ሸንተረር አልፈን መተን፣ አይ እንደዚህ አይነት ውስጥ መግባት እኔ መዋጥን የሆኑት እራሱ እንደኛ አይዳፈሩም። በጣም መንግስታቸውን ፈርተው ነው የሚኖሩት፣ ህግ አክብረው ህግ ፈርተው ነው የሚኖሩት ማለት ነው። ወላይ በጣም ኒንጃ እንኳን ሌላ ቆርታ የህግ ባለሙያ ፖሊሶች ራሱ እንዴት ህግ እንደሚያከብሩ ማለት ነው። እኛ ሀገር የሆነ ፖሊስ አሁን ለምሳሌ መብራት ጥሶ ሊሄድ ይችላል ወይ የሆነ ነገር ብዙ ነገር አለ። እኔ ፖሊስ ነኝ ብሎ ራሱን እንትን የሚክብበት አለ። ግን እዚህ ሀገር እንደዛ እንኳ አይደሉም። ስለዚህ እኛ ሁሉ ተራራ እናንተን አልፈን መተን ስንት መስዋዕት ተከፍሎ ስንት ነገር አድርገን መተን ህገ ወጥ ሁነን ያለ መታወቂያ የሰው ሀገር ላይ ርዝቅ እየፈለግን መተን ሀራም ስራ እየሰራን ለምን ለምን የሰው ሀገር እናቆሽሻለን? የተከበረ ሀገር ለምን እናቆሽሻለን? ያም ሆኖ ደግሞ እርስ በርሳችን እንዴት እንገዳደላለን? እንዴት ወንድም ለወንድሙ ወንድም ለወንድሙ ማለት ግዴታ ከአንድ ሥጋ መፈጠር አይደለም። ለሀገሩ ልጅ ላይ ቀርቶ ለእንሰሳ ራሱ ለእንሰሳ ራሱ ይቀፋል። ዶሮን እኮ ማረድ የማይፈልጉ ስንት ሰዎች አሉ። ዶሮ የማያርዱ እኮ ሰዎች አሉ። የሰው ነፍስ ነፍስን ላለማጥፋት ማለት ነው። እንኳን የሰው ነፍስ እንኳን ይህን የመሰለ ልጅ እና ደግሞ አንዳንድ አላችሁ ማለት ነው አንዳንድ አላችሁ በሰው ሞት ሰርታችሁ ፌመስ ለመሆን የምትፈልጉ በሰው ሞት፣ ሁሌም ሰው ሲሞት ብቻ የምትፈምሷላችሁ። እኔ በጣም ተዝቢያለሁ። አሁን አዚዛ አዚዛ፣ እኔ በጣም ሞድሽ የማከብር ሽህቴ ነሽ፣ ግን በሁለት ቀን ውስጥ ነው ምናምን አራት አምስት ቪዲዮ ተቅሪበን ሰርተሻል። የውሸት ሁሉም ነገር ውሸት። ለምን ለምን በሞተ ልጅ ላይ እንዴት እንደዛ ታደርጊያለሽ? አንድ ደግሞ ፈንዲሻ ነው ምናምን የምትባላል፣ እሷ የበፊት ቪዋን እያየሁት ሁለት መቶ መቶ ምናምን ነበር ያለው። ከዛም በኋላ ግን ከአስር ሺህ በላይ ነው ቪዋ ሰው የሚያዩ። የውሸት ፖለቲካ ሰው የሚያየው የውሸት ቦታ። ለምንድነው በሰው ሀዘን ላይ በሰው ቁስል ላይ ለምንድን ነው እናንተ እየገባችሁ የውሸት ኢንፌርሜሽን እያቀረባችሁ ለህዝቡ? ወንድሙ ገደለው የአጎቱ ልጅ ገደለው በሴት ተጣላ በመጠጥ ተጋደለ? ስንት ነው የምትሉት? ለምን ለምን ሀዘናቸውን ለምን አይወጡም አልፋችሁ ቀድማችሁ ደግሞ አዚዝ አሁን በጣም የታዘብኩት ነገር ትልቅ ነሽ፣ ልጅ ያለሽ ትልቅ ሴት ነሽ፣ ለእኛ መካሪ ነሽ አንቺ እንደገና ጥሩ ምክር የምትመክር ሴትዮ፣ ወርደሽ ለማን አሁን ዛሬ የተለቀቀሉ ለማን ብለው ቪዲዮውን ይስሩት እንዴት ብለው ወንድሙ ወንድሙን ስለሆነ የገደለው? ሀዘናቸውን እንዴት ሀዘናቸውን አውጥተው አልተናገሩም? መሽ ወላ እንዴት በሶስት ቀን ውስጥ ሚዲያ ላይ ወጥተው ጨርቃቸውን ሲጥሉ ማየት ነበር ያሰብሽው? ያዙ ልቀቆች ሲሉን ያሰፍ ሰው ሀገር ላይ ነው ያሉት። ሀዘን ውስጥኛ አለ ነው የሰው ሆድ ውስጥኛ አለ ነው ይቆይ። እንሱ አላዘነችም ብለሽ የምትይው አላዘኑ እንዴት ብለው ያውጡት የምትይው ለበቃ። ለምን ለምን፣ እኔ የልጁ ደም አይወጣለት ሳይሆን ሳውዲ ፖሊስ፣ የሳውዲ ህግ ከያዘ ይወጣለታል። ግን እኛ ዳር ያለ ነው የምናጨበጭበው የምንፈምሰው። በእነሱ ካልሆነ በሞተ ሰው ካልሆነ እኛ የቱባ ያድግም እንዴ? በቃ እኔ በጣም ነው ያስጠላኝ፣ ማለት ነው እንደኔ፣ ዩቱብ ሚዲያ የሚባል ነገር በጣም ነው ያስጠላኝ። ልጁ ለራሱ አንድ ፍሬ ልጅ ነው ያሳዝናል። ግን እናንተ እየገባችሁ የምታቦጉ የውሸት ብሬክስ፣ ዛሬ ፌስቡክ ላይ ጽፏል፣ ዩቱብ ላይ ጽፏል፣ ቴሌግራም ላይ ጽፏል። እባካችሁንስ ህጉ ተይዟል። የሆነውም ደግሞ እስከ ዘጠኝ ሰዓት ድረስ ሚስቱን አውርቷል። ሌሊት በኢትዮጵያ ዘጠኝ ሰዓት እስከ አምስት ሰዓት ድረስ ጓደኛውን ሲያወራ ቆይቷል። በዛች ቅስፈት እንግዲህ ከዘጠኝ ሰዓት ማለት ወደ ፈጅር አካባቢ በዚህ ሶስት ሰዓት ማለት ነው ለዲ በዛይ ቅጽፈት ውስጥ ማን ደውሎለት ምን ተብሎ የት እንደደውሎለት ሳይታወቅ፣ ስትርሃ የሰርግ መደገሻ ስትርሃ ና ብለው ወስደው እዛ ነው የተወጋው። እዛ አካባቢ ያሉት ልጆች ረብሻ ሲነሳ ምንድን ነው ብለው በር ላይ ሲጠይቁ ሊሄዱ ሲሉ የብሪክስ ወንድም ተወጋ ሲሉ ተመልሰው፣ እኛም ፖሊስ ይዘና ብለው ተመልሰው መጡ። እዛው ስራ ቦታው ራሱ ቤት ውስጥ አይደለም የተወጋው ከግቢ ወጥቶ ወደ እዛ ስትራሃድ የሰርግ መደገሻ ስትራሃድ እንግዲህ ማን ይደውልለት በምን ይደውሉለት ለምን ወጣ በዛሽ ቅጥፈት ውስጥ አልታወቀም ለዚህ ዘጠኝ ሰዓት ወይም ሶስት ሰዓት በዛ ሀገር ሶስት ሰዓት ላይ ነው እስከ ሶስት ሰዓት ድረስ ዜድን እያወራ ነበረ ከዛም በኋላ ነው ይሄ ነገር የሆነው ስለዚህ ታውነ እያሉ ነው ለምን የሰው ሀዘን እንጨት ተቆሰቁሳላችሁ ወንድሙ ያጎቱ ልጅ እንደዚህ ብሎት እያላችሁ ያልሆነ ፎቶ የምትለጥፉ ከየት እንደምታመጡ እንዶ አላህ ወይ በተለይ ትልል ሰዎች አላህ ናትፈሩሙ፣ ልጅ ያላቸው ሰዎች አላህ ናትፈሩሙ። በሞተ ሰው ለምን ዲኖ ለምን ሀዘናቸው እንዲያዝኑ አናደርግም? እንኳን ልጁ ለቤተሰቡ ቀርቶ አይደለም ለሁሉም ነገር የሚያሳሳ የሚያሳዝ ልጅ ነው ቴዲ፣ ቴዲኛ እኔ በሚዲያ የማውቀው ልጅ ነው፣ ግን በጣም ልቤን ነው በጣም ነው ያሳዘኝ። የኡነትም አልመሰለኝም እስካሁን ድረስ ማለት ነው። ለምን በቃ ሚዲያ ላይ ራሱ ባየሁ ቁጥር በጣም የሆነ ሰውነቴ ውሩር የሚያደርገኝ ለምን አሁን ቅርብ ጊዜ ፊት የተበላሸ ብሎ ራሱ የሆነ ቪዲዮ ለቋል። ከዛ ወዲህ ቪዲዮዎች እየለቀቀ ነበር። የዛሬ ዓመት ላይ የሆነ ፕሮግራም ላይ ደግሞ የዛሬ ዓመት አብረን የምናከብርን እንሁን ብሎ ለቆ ነበር። እንኳን አመት ወራት አላቆዩትም ለመግደል። አይገርምም። ብዙ ቅር ነበረው። ስለ ቤተሰቦቹን አፍቆት ነበረ ፌስቡክ ላይ የሚጽፈው። ስለዚህ ታው በሰው ሀዘን ላይ ሁላችንም ቤት ሀዘን ቤታችን ይገባል። ከእንደዚህ አይነት ሀዘን ይሰውራል ግን የውሸት በአንድ ቀን አራት አምስት ቪዲዮ የምንሰራ ሰዎች ነገ የእኔ ወንድም ቢሆንስ የእኔ ቤተሰቦች ይህ መረጃ ቢሰሙስ እኔ ብሆንስ እኛ ብንሆንስ ብለን ቆም ብለን እንሰብ። አይምሯችን እኩል እንዲናስተነትን ነው የተሰጠን እንጂ ተሸከመን ዝም ብለን እንድንዞር አይደለም ማለት ነው። በተለይ ተለቅ ያላችሁ ሰዎች አላህን ልትፈሩ ይገባል። በቴዲ ሞት ያላዘነ ማንም የለም። ብሬክስ አላህ ሶብሩን ይስጥህ። መሲ የም እንደዚሁ እናቱ ሚስቱ ዜድ አላህ ሰብሪ ስጣችሁ ከዚህ በላይ ምንም ማድረግ አንችልም እሱ ሂዷል በጠዋቱ ቀጫችሁት በጠዋቱ አስረፈዳችሁበት ልጁን ወጣቱን ልጅ ቆንጆውን ልጅ ገና ህፃኑን ልጅ እንደዚህ አደረግ አደረጉት ግን ደሙን አላህ ያውጣለት ደሙን ደመ ከልብ እንዳይሆንበት አላህ ያውጣለት የሰውን እንትን ህይወት የምትከጥፉ ሰዎች እንደው ሰው ላይ ቢላ እያነሳችሁ ጩቤ እያነሳችሁ የምትሰኩ ሰዎች ዘራችሁ በዱንያም በአኼራ የሚቋረጡ እናትን ያለ ልጅ ያስቀራችሁ፣ ልጄ መቶ ያየኛል ያለች ያስቀራችሁ። የእናንተም የመካል በሆናችሁ ሞቱ ይህን የመሰለ ልጅ እናቱን የሚረዳ ልጅ እንደዚህ ባጭር እንዳስቀራችሁት ማለት ነው። መቼም ያኔ አላህ ዱንያ ላይም አኼራ ላይም ሲጀመር አያምርላችሁም። ግን ህፃኑ ልጅ ያሳዝናል። ቴዲ በጣም የሚያሳዝን ልጅ ነው ቴዲ ጨዋ ልጅ ነው። እኔ ከአስር ዓመት ዘጠኝ ዓመት አካባቢ ነው የማውቀው በጣም ጨዋና ጥሩ ልጅ ነው። እያየ ነው ዙ ሚዲያ ላይ እያደገ ያለ በዚህ ላይ ፌመሱ ኛለሁ እንኳ ብሎ በወንድሙ ፌመስነት እንኳ ያልተጠቀመ በጣም የዋህ በስራ የሚያምን ሰርቶ የሚበላ ሰው ነው። እንደዚህ እናንተ በሞተ ሰው ከምትስገበገቡ ሰርታችሁ እሱ በአካል እንኳ ያለ በሰው አይሰራም ነበር በራስና በራሱ የሚሰራ ልጅ ነበረ። ስለዚህ በሰው ሀዘን ላይ አትቆስቁሱ። የዘው ሀዘን እንትን አትበሉ። ሀዘናቸውን ይዘኑበት፣ ሀዘናቸውን ይዘኑበት። ሞት የገባው እነሱ ቤት ነው እንጂ እኛ ቤት አይደል። ሁላችንም እያልን ነው እየከንቨር እየመጣጥን፣ የሄድ ነው የሞተበት ያውቀዋል። ይሄን የመሰለ ልጅ አይደለም ለእናት አይደለም ለወንድም አይደለም ለእንትን ለሀገር ልጅ ለኛ ለኛ በሚዲያ ያላወቅ ነው። እስካሁን ድረስ ህልም ነው የሚሆንብን። ስለዚህ በልጁ ቪዲዮ እየሰራችሁ የራሳችሁን ዩቲዩብ ለማሳደግ የምትስገበገቡ ስግብግቦች፣ በሞተ ሰው የምትስገበገቡ እስከ መቼ ነው ሰው ሲሞት የምትስገበገቡት? ሃይማኖት ሲሰደብ የምትስገበገቡ ሰዎች ማለት ነው። ሶስት፣ አራት ቪዲዮ ሰርታችሁ ቪዋችሁ ታይኩ። በቴዲ የሰራችሁት ቪዲዮ ከአስር ሺህ በላይ ነው ቪዋችሁ፣ ከአምስት ሺህ በላይ አስራ ስምንት ሺህ አስራ ምናምን ሺህ ነው ቪዋችሁ። ስለዚህ አላህ ልትፈሩ ይገባል። አላህ ልትፈሩ ይገባል። እናንተ እንደፈለጋችሁ ሚዲያው የኛ ነው፣ ዩቲዩብ የኛ ነው፣ ዳታው የኛ ነው፣ ተቆጭ የለንም ብላችሁ ዝም ብላችሁ እንደመጣላችሁ አታውር ተቆጠው። ምንም የኛ ቢሆንም ግን የሆነ ቀይ መስመር አለ የሰው ልጅ ሀዘኑን እንዲያዝን እናድርገው። ሀዘናቸውን ይጨርሱ፣ ሀዘናቸውን ይጨርሱ። እነሱን ግን እየቆሰቆስን እዛ ልት አሁን አዚዛ ትክክለሽ እዛ ሄደህ ልትገዳድል ነው አባቱን ልትበቀል ነው እናቱን ኬፍ እነሱ አይምሯቸው ላይ የሌለውን ነገር እንዴት አሰብሽ? ለምን እንዴት እንደዚ ብለሽ ታስቢያለሽ? ትንሽ ሴት ነሽ። ቲክቶክ ላይ ላይቭ ላይ ገብተሽ ከወሎ ጋር ራሱ ስንት ስታወሩ ነበር፣ ሰምተናቸዋል። ከዛ ደግሞ ተመልሰሽ ዩቱብ ላይ መተሽ እንደዛው አላህን ልትፈሩ ይገባል። የሆነ በቃ ሁሉም ላይ አለን አለን እያላችሁ እንደ ሰደድ እሳት አትማገዱ። ያላችሁበት የራሳችሁ ደረጃ ያላችሁ በዛው በደረጃችሁ ሁሉንም አወቅን ብላችሁ ፌስቡክ ላይ፣ ቲክቶክ ላይ፣ ዩቱብ ላይ ስንት ቦታ ላይ ነው የምትለቅ እን አላህን አትፈሩም ወይ? እንዴት ሰው ሰው የሞተበት ሰው እንዴት እንደያዝን ታደርጉታላችሁ። አላሁ አለም ብቻ። ግን ብሬክስ ወንድማችን አላ ሶብሩን ይስጣችሁ። አላህ ጽናቱን ይስጣችሁ ሆዳችሁን ጥንክር ያደርግላችሁ። ሚስቱንም እንደዛው እናት አባት የሌላት ልጅ ናት። ሚስቱ አንድ ልጅ እንኳን ሳትወልድለት ብቸኛ ሆና የቀረች ናት። እናት አባቱ እንኳን የላትም። ብዙ መሥዋዕት የከፈለ አብሮ ያደጉ የልጅነቱ ናት እና ዜድንም ሁላችሁንም አላህ ሶብሮ ይስጣችሁ ነው የምንለው። በሰው በሞተ ሰው የምትነግዱ ሰዎች ደግሞ አላህ ሂዲያ ይስጣችሁ። ሰላም